ጋቡ ሰርጋቸው እንግዲህ እምር ድምቅ ብሏል። ለማህሌት ትልቁ አዘኗ ነው። ዛሬ ብሩክና ቅድስትዬ ግን እንደዚህ እምር ድምቅ ብለዋል ማለት ነው። በሚገርም ሁኔታ ቅድስት ደግሞ እንዴት ነው ያማረባት! ዋዟ ሁሉ ግልብጥ ብሏል ለዋ ላይ ማለት ነው። እና እንግዲህ ቅድስት አሁን እሷን የሚያክል ማንም ሰው የለም። ምክንያቱም ስትፈልገው እና ስትመኘው የኖረችውን ነገር ነው። ብሩክን የራሷ ለማድረግ ብዙ አስባለች፣ ብዙ ለፍታለች። ዛሬ ግን እውን አደረገችው ማለት ነው። እንግዲህ የብሩክ ፍቅር ተቀብለዋለች፣ ብሩክን የራሷ አድርገዋለች። እኔማ ጋሼን የራሴ አድርጌ ያቺ ማህሌት የምትባልን ሴትዮ ቀጥል ባላረጋት እኔ ቅድስት አይደለሁም እያለች ነበረ። ይኸው እንግዲህ ፉከራው እውነት ሆነ ማለት ነው። በሚገርም አጋጣሚ ተጋቡ፣ አንድ ላይ ሆነዋል ማለት ነው። ፍቅራቸውን እያጣጣሙ ይገኛሉ። ለማህሌት ደግሞ የአዘን ቀን ነው ምንም ማድረግ አይቻልም ያለው ገበያ ይሄው ነው አንዱ ሲኮራ አንዱ የማይኮራው ይመጣል ስለዚህ ማህሌት ብዙ ነገር ፈልጋ ልጁ ልትገልበት እሱንም ብዙ ነገር አድርገዋለች ልጁ አግታበታለች፣ ቅድስትንም ብዙ ነገር አስደርጋታለች ግን አንዱም አልተሳካላት በሰዓቱ ከዛ በኋላ እንግዲህ አሁን እኔማ ብሩክ ሰራተኛዬን አግብቶ እኔ እዚች ምድር ላይ መኖር አልፈልግም። እራሴን ሲጥ አድርጌ መሞት እፈልጋለውኝ እንጂ ምንም ኖሬት ምን እሰራለሁ የሰው መሳለቂያ ከመሆን ውጪ፣ እያለች እንግዲህ መሀሌት እራሷን ለማጥፋት በረኪና ገዝታ፣ ተይ እባክሽን መሀሌት እንደዚህማ አታድርጊ። ለማን ደስ ይበለው ብለች ነው እራስሽን የምታጠፊው? ተይ። ይሄ ሁሉ አንቺን ሰምቼ ነው ገደል የገባሁት። አንቺን ባልሰማ ኖሮ እኔም ይሄኔ የራሴን መንገድ እዤ ነበረ። እያለች ምሳሌ ማነች መሀሌት፣ ኤፍራታን መውቀስ ጀመረች። እንዴ እኔ ምን ያደረግኩሽ፣ ኤፍራታ? እኔ ምን ያደረግኩሽ ነገር አለ፣ መሀሌት? ራስሽ እኮ ነሽ መንገድሽን የሳትሽው። እኔንም መንገዴን አሳትሽ፣ የራሴን ኑሮ እንኳ እንዳልኖር፣ እኔንም አይምሮዬን አዛባሽ። አሁን ደግሞ ገና አንቺ ነሽ አንተነት ይኛለች። እንዴ የራስሽ ጉዳይ ነው፣ በእናትሽ ካሁን በኋላ ጭቅጭቅ መሆነ እንትርክ አልፈልግም ከአንቺ ጋር አለቻት። ከዛ በኋላ ጭራሽ እንደዚህ ታዋሪኛለሽ እንዴ? ይሄ ሁሉ መዘዝ ይሄንን ላድርግ እሺ አድርጊው ይሄንን ላድርግ እሺ አድርጊው ባትይ ኖሮ ይሄ ሁሉ ባልደረሰብኝ ነበረ። ዛሬ ይሄ ሁሉ የአንቺ ስራ ነው አለቻት። ከዚህ በኋላ እኔን የምትወቅሽኝ ከሆነ ግን ከዚህ ቤት ውስጥ ነው መንቅሬ የማስወጣሽ። ማህሌት ረሳሽ እንዴ ጥገኛ ከሆነሽ አንቺ እና ላይ ተጠግተሽ ነው የምትኖሪ። ከዚህ በኋላ እንደውም ከኔ ጋር እንድትኖሪ አልፈቅድልሽም። ያው ዝና ቤት እገዛልሻለሁ ብሎሽ የለ እንዴ? ቤቱን ገዝቶ ይስጥሽ። ብልጥ ከሆንሽ አሁን ዝና ነው አጥብቀሽ መያዝ ያለብሽ። ከዚህ በኋላ እኮ ምንም አይነት አማራጭ የለሽም። ወድቀሻል አንቺ። በገዛ እጅ ሸለቻት። ይሄ ንግግር ደግሞ በጣም አይምሮ አነካት። እኔ የእናንተ መቀለጃ ልሁን? ወይኔ ቲና፣ ወይኔ መሀሌት እንደዚህ የእናንተ መቀለጃ ሆኝማ አልቀርም። ሞቴን መርጣ አለው እንጂ እያለች ሞትሽን መረጥሽ፣ ኑሮሽን ግን ምንም ማድረግ አይቻልም። ይሄው ነው ይውልሽ። ይሄ ቀን እንደሚመጣ አስቀድሜ ተናግሬ ነበረ፣ ግን ልሰሚኝ አልቻልሽም። ዝና ያግዘኛል፣ ሞገስ ያግዘኛል ስትይ፣ ሁላቸውም ራስ ወዳዶች ናቸው። ስለራሳቸው ራሳቸው እንጂ ስለ አንቺ ምንም አስበው አያውቁም። አየሻ አይደለ? ስለዚህ ስለዚህ የሚመጣብሽን እርስከ ሁሉ ወሰጂ ያለቻት ቅድስትዬና እንግዲህ ብሩክ በሚያምር ሁኔታ ተሞሽረዋል ማለት ነው። እንዴት ደስ እንደሚሉ እንዴት እንደሚያምሩ ይሄ ነገር እንግዲህ ማህሌትን በህልሜ ነው በሁኔ ብሩክማ እንደዚህ አያደርግም። እንዴ ሌላ ሴት ጠፍቶ ነው እንዴ ሰራተኛ የሚያገባው ቅድስት እኮ ምን ሆነች? ቆንጆ እኮ ናት። አንቺ ለነሱ ብለሽ ብለሽ ጠበቃ ቆምሽ እንዴ! እገልሻለሁ ኤፍራታ ጭራሽ ለሷ ወክለሽ ትናገሪያለሽ እንዴ? እኔ እዚህ ጋር እየተግሏለሁ። እውነት ነው የተናገርኩት፣ ማህሌት ቢመርሽም ዋጪ። ይሄ አንቺ ደግሞ በእንዝራልነትሽ ነው ሁሉም ነገር ያመለጠሽ። ስለዚህ ምሳሌን ገላታለሁ። ባቴ ኖሮ ቤትና መኪናውን የራሴ አደርጋለሁ። ባቴ ኖሮ ይሄ ሁሉ ነገር ባልመጣብሽ ነበረ። አየሽ አደለ፣ አንዳንድ ጊዜ የሰውን ስንፈልግ የራሳችንን እናጣለን። አንቺ ደግሞ ለራስሽ ሆነሽ አታቂም የምታስቢው ሀሳብ ሁሉ ሁሉም ከንቱ ነው። ስለዚህ አሁን አውላላ ላይ ቀርተሻል። እኔ ምንም ልረዳሽ አልችልም አለቻት ኤፍራታ። እንግዲህ በንግግሯ ቅስሟን ስብር ነው ያደረገቻት። ይሄ ነገር ደግሞ ለማህሌት ሞቷ ነው። ጭራሽ አንቺ እንደዚህ ትናገረኛለሽ ኤፍራታ? እኔም ነገ ሰው ሆነና ያስተሳዝበናል እያለች እንግዲህ ምንም ማድረግ አልተቻለም። አሁን ብሩክና ቅድስት የሚሞሸሩበትን ቦታ ጠቁሚ፣ እዛ ሄጅ ነው ጉድ ማደርጋቸው። አረ ሴትዮ ተረጋጊ፣ ደሞ እዛ ሄደች ምልትሆኝ ነው ሴትዮ። ፈጣሪሽን አትፈሪም እንዴ? ተይ ማህሌት፣ የሚመጣብሽ ነገር ከባድ ነው ብዬሽ፣ አለው ምንም አይመጣብኝም። በሞትም አንድ ሰው ይዤ እሞታለሁ እንጂ እንደዚህማ ብቻዬን አልሞትም እያለች ፉከራን ቀጥላለች። እንግዲህ ቅድስትዬ፣ እናቴን እንግዲህ አኮራታለሁ። አሁን ጋሽን የመሰለ የአጥር መዝጊያ ባላምጥች ላት አለው እያለች። እንግዲህ ቅድስት በጣም ተደስታለች። እውነት ለመናገር እንደ እሷ ደስተኛም የለም አሁን ላይ። ምክንያቱም ሰውየውን ትፈልገው ነበረ፣ እስከዛሬም ፈርታ ነው። እናም ደግሞ ምሳሌ ትዳንና ከዛ በኋላ ወደ ራሴ እመለሳለሁ እያለች ነበር። እንግዲህ ምሳሌ እየምድናመታ እኔ እኮ ያልሽኝን አረሳውም ቅድስትዬ ታክመሽ ድነሽ ስትመጪ እማዬ ብለሽ ትጠሪኛለሽ ብለሽኛል አይደለም ይሄው አሁን ደሞ ድኜ እምጥቻለሁ እናቴ እንድትሆኚ እፈልጋለሁ ስለዚህ በስምሽ እማዬ እንድልሽ እፈልጋለሁ ስትላትም አሽ በቃ ለሱ ለማንኛውም ይደርሳል አሁን አይደለም እማዬ የምትይኝ በኋላ ሁሉም ነገር ይደርሳል አለቻት አይ አንብየው አለ እኔ አኔ ራሴ ለጋሼ እነግረዋለውኝ። አለቻት ቅድስትን። አይ እማዬ ብለሽ አትጥሪኝ እባክሽን፣ ጋሼ እይቆጣል። ለምንድ ነው የሚቆጣው እንዴ አባዬ? ለምንድ ነው የሚቆጣሽ? አይቆጣሽም እንደውም ደስ ሊለው ይገባል እንጂ። ስለዚህ ከዚህ በኋላ እማዬ ብዬ ነው የመጠራሽ። አለቻት እሷን። በጣም ተደሰተች። ደስ አላት ማለት ነው። እንግዲህ መጨረሻዋ ትላንትና ዳጣዬ ጠርታት ምሳሌን ምሳሌዬ ቅድስትና አባትሽ እኮ ሊጋቡ ነው አለቻት። እንዴ እንዴ ታወቅሽ አንቺ አለቻት። እንዴ ታወቅሽ? ስትላት አይ ይሄኔ መቼም ምን እያደረጉ ይመስልሻል? እኔ መናቃሉት ሀ ምን እንደሚያደርጉ ግን አንቺ እንዴት እንደዚህ ልትይ ይቻልሽ? በቃ የመጣልኝ ነው የተናገርኩት። ስለዚህ ቢጋቡ ግን ቅሪ ልሻል እንደ ስትላት እንዲህ በጣም ደስ ይለኛል እንጂ ለብዙ ጊዜ እኮ ስፈልገው የነበረው ነው። ስለዚህ በጣም ነው ደስ የሚለኝ አለቻት። እሷም እንግዲህ ቅድስት ማነሽ ዳጣ፣ ከዚህ የበለጠ ብዙም እንዳታወሪ አልፈቅድልሽም አለቻት። ምሳሌዬ እንዴ፣ ምሳሌዬ ምነው አስቀየምኩሽ እንዴ? ስትላት አይ መቀየም ሳይሆን ምንም ነገር ሳታይ ምንም ነገር ሳታውቂ እናትና ቅድስትና አባትሽ ሊጋቡ ነው ብለሽ ዝም ብለሽ አታውሪ አለቻት። እመኝኝ ግን እኮ እኔ ወንድም እፈልጋለሁ፣ ስትላት እንዴት አረ ትወልድልሻለች፣ ከተጋቡ መውለዷ ይቀራል እንዴ? ስትላት ከዛ በኋላ እንግዲህ ምሳሌ የበሩን ክፍት አድርጋ ስትገባ ቅድስትና አባቷ አንድ ላይ ሆኖ አገኘቻቸው። ደንግጣ ቀባጥራ ወጣች። አሁን እንግዲህ ምሳሌ ይህን የሚያክል በደስታ ተሞልታለች ማለት ነው። ምክንያቱም ቅድስትም ከዛ ቤት መሄድ አትፈልግም፣ ነገሩን ነው ዳርዳር ብላ ሸኛኝ፣ ጋሼ መሄድ እፈልጋለሁ፣ እኔም የራሴን ህይወት መመስረት እፈልጋለሁ ያለችው አውቃ ነበረ። ምክንያቱም እሷ አንድ ጊዜ በእጇ እስከምታስገባው እና የራሷ እስከምታደርገው ወይ ደግሞ አልፈልግሽም፣ ሂጅ በቃ የሚላት መስሏት ነበር። ግን እሱ ይፈልጋታል ይወዳታል፣ ሲጀመር ማለት ነው ብሩክ። እሱም ደግሞ እንደምታይኝ፣ ብቻዬን ነኝ። ስለዚህ እኔን ለማንጠለሽ ነው ልሄድ የምትይው አንቺ ከዚህ በኋላ የእኔ ብቻ ነሽ ቅድስት ማንም በእጁ እንዲነካሽም አልፈልግም ስለዚህ እኔም ብቻዬን ነው የምኖረው ምሳሌ ብቻ ናት ምሳሌ ደግሞ እንደምታያት በጣም ነው የምትወድሽ ከእሷ ጋራ አንድ ላይ እንድትኖሩልኝ ይፈልጋለሁ ሲላት እውነትን ነው ጋሽ ስትላው የምሬን ነው ምሳሌ አታያትም እንዴት እንደምትጓጓ ምሳሌ እኮ በጣም ነው የምጨቀጭቀኝ አባዬ ቅድስትን አግባትና እማዬ ብዬ ልጥራት እያለችኝ ሁልጊዜም ጨቀጭቀኛለች። ስለዚህ ደግሞ ህልሟን እውን ማድረግ አለብኝ ግዴታዊ ነው አለ። ይሄ ነገር ደግሞ ለእሷ በጣም አባዬ እኮ እሺ ብሏል፣ ሁሉንም ነገር ነግሬዋለሁ፣ አለቻት አለቻ ለቅድስት። እንዴት እንደዚህ ታደርጊያለሽ? ቅድስት ዬ እንደዚህ ማድረግ እኮ አልነበረብሽም ስትላት፣ እንዴ እና ታዲያ አንቺ ከፈራሽ እኔ ላልናገር ነው እንዴ? እኔ ሁሉንም ነገር ነግሬዋለሁ ላባዬ እሺ ብሎኛል፣ አለቻት።